ምግብ ነው። ልዩ ልዩ እንደምታወት በስማ ይለያል። የዛሬው እስፍሻ ላይ ፉል ይሏችኋል። ይሄ ነው እና ይሄንን ናቸው አይታችሁ ላይክ ገጨት እንደምታረጉ ስንት ሽሰ ሺ ላይክ ጠብቃለሁን እንጀ ስማ እንደማታልፉኝ ነው እርግጠኛ ነኝ፣ አታልፉኝም። ሰብስክራይብም ላይ ክምላችኋል ለሁኝ ወዶች ብሉ ብሉ ብሉ፣ ተጋብዛችኋል። ይህንን የመሰለ ስፔሻላይዝ ምግብ ነው። ወዳቸዋለሁ፣ አመሰግናለሁ፣ ይስጥልኝ። ቤተሰብ እንዴት አላችሁ? ሰላም ናችሁ ወይ? ቤተሰብ ጀማሪ ስለሆንኩ ሰብስክራይብ በማድረግ አበረታቱኝ፣ ቻናሉን አሳድጉልኝ። እዚህ ጋር እንግዲህ የባቄላ ፉሉን ለመስራት ግብዓቶቹ እነዚህ ይመስላሉ። አቀራረብ ያለሁኝ እዚህ ጋር ሽንኩርቴን ጥጅ ያለሁኝ እያቁላለሁት ነው። እና ሼር ሰብስክራይብ አድርጉልኝ፣ ፕሌስ ፕሌስ አድርጉልኝ ይላለሁኝ፣ አሳድጉልኝ በጥሩ ስራ መጣለሁኝ ከበረታታችሁኝ እና በዚህ መንገድ ሽንኩርቱን እያበሰልኩኝ ነው። የባቄላ ፉሉን ለመስራት ያበሰልኩት ነው። ሽንኩርቱን እላቸዋለሁ። ላይክ አትርሱ። ጨመርኩኝ፣ ካቁላሁት ቁሌት ላይ ባቄላው በዚህ መልኩ ማለት ጨመርኩኝ ባቄላው ተዘስፎን ያድረ ያደረ ከዛም ተቀቅሎ ነው። ፍሬሽ የሆነ ባቄላ ነው። በዚህ አይነት መንገድ እንግዲህ ባቄላውን ጨመርኩኝ። ቤተሰቦቼ በቅንነት ሰብስክራይብ፣ የደወል ምልክቷን ኦን በማድረግ ቤተሰብ ያድርጉኝ። ቻናሉን በቅንነት ብታረጉት ሰብስክራይብ አይከፈልበትም። ለእኔ ብርታት ይሆናል እና ወደፊት የምግብ ስራ በሰፊው እሰራለሁ ዬ አስባለሁ። እንደ እግዚአብሔር ፍቃድ ናቸዋለሁ። እንግዲህ በዚህ መልኩ ባቄላውን ወደ ታች ደቀቅ ደቀቅ ለማድረግ በማማሰያው እንትን እያረኩት ነው የቅቅ እየረኩት ነው ላችኋለሁ። በዚህ አይነት መልኩ ነው የሰራ ሆቴል። በኮመንት መስጫው ስር እንግዲህ አስተያየት አስቀምጡልኝ። ትክክል ያልሆነ ስህተት፣ አቀነባበሩም ሁሉ ነገር ልክ ያልሆነ ነገር አስተካከይ ብላችሁ ብታስቀምጡልኝ ያወቁትን ለሌላ ሰው የማካፈል መልካምነት ነው፣ እና ከፈጣሪ ይከፈላችኋል። እኔ ውዶች ያስቀምጡልኝ፣ እንደዚህ ብታረግ፣ እንደዚህ ነው ብላችሁ ማለት ነው። እንግዲህ በዚህ አይነት ንግድ ሰርቻለሁኝ፣ ተመራጭ ምግብ ኖራችኋለሁን።